እግሮቹ በቆሙበት ስፍራ እንሰግዳለን። እስኪ መስማንበሩ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክቡር መምህራችን መጋቤ ሐዲስ መምህር ነቢየ ልዑል መጋቤ ሐዲስ ነቢየ ልዑል የዚህ ታላቅ ቤተ መቅደስ የስብከተ ወንጌል ኃላፊ፣ በአውደ ምረቱ ላይ የምትገኙ እግዚአብሔርን የምታገለግሉ ሊቃውንተ ቤተ ክርስቲያን፣ በዝማሬ ያገለገልከን ተወዳጁ ዘማሪ ወንድማችን ዘማሪ ብርሃነ መስቀል፣ የሰኞ ትምህርት ቤት ወጣቶች አረጋውያን አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁንም እላችኋለሁ፣ እንደምን አላችሁ? የእኔ ድምፅ ደክሟል፣ የእናንተም ደክሟል። እንደምን አላችሁ? ለሁለት ሺ አስራ ስምንት ለዘመነ ማርቆስ ወርኃ መስቀል ያደረሰና አምላክ የተመሰገነ ይሁን። እስኪ የደረሳችሁ አመስግኖት እግዚአብሔር። እኔ በእውነቱ እንደው ሁኔታ ስለጠሩኝ ቃሌና ክፍሬ ለመገኘት ነው እንጂ ትናንት ጧት እና ትናንት ማታ ዛሬ ጧት ድምፄን አሟጥጬ ጨርሸዋለው። አሁን ላይ ግን ማን ንገር ሚስቲ ለትንሽ ደቂቃዎች እንደው አንዲት እዚህ መዝሙር 131 ቁጥር ስድስት ላይ መዝሙረኛው ልባ አምላክ ዳዊት የተናገረው መተርጉማን አባቶቻችን የተረጎሙት ስለ መስቀሉ ትንሽ ትርጉም ነገር አሳይቼ ደና ደሩ ነው ምላችሁ እንጂ ብዙ ምን ይላሉ አባቶቻችን የጊዜው መምህር ጊዜው ነው። እየሰማችሁ ነው አይደለም? አሁን ምን እንደሆነ ይገባችኋል አይደለም? ያለንበት ሰዓት ስለምታውቁት ብዙ መተርጎም አያስፈልገውም። ይህ ተርጓሚም አያስፈልገውም። አዎ፣ ስለዚህ የጊዜው መምህር ምኑ ነው ጊዜው በራሱ መምህር ነው ማለት ነው። አሁን ለመስቀል ለምሳሌ አሁን እኛ እናስተምር እንጂ መስቀል በራሱ መምህር ነው አይደል? መምህር ነው አስተምሮናል። በልብሳችን፣ በጨርቃችን፣ በእጆቻችን እንዲሁም ደግሞ በያዝኑ ሁሉ ነገር ዲያቆኑ በያዘው መስቀል፣ ቄሱ በያዘው ሰንበት ትምህርት ቤት መዘምራኑ በለበሱት ልብስ፣ መነኮስያቱ ባደረጉት አስኬማ፣ በደመራው ላይ በተለያየ መልኩ የመስቀሉ ዘመን መምህሩ መስቀል በራሱ ነው። አሁን ያለንበት ጊዜ ደግሞ መምሩ ራሱ ጊዜው ነው ማለት ነው። ስለዚህ ይህን በተመለከተ አጠር መጠን ያለ ወንጌል ነው የምንማማረው። ያው እንግዲህ እንደሚታወቀው ከመስከረም 16 ጠተ ቤተ ክርስቲያን ይልቁን ደግሞ ደመራ ይባላል። ከ17 ጀምሮ እስከ 25 ያለው ግን መስቀል ነው። ገና እስከሁን ይቀጥላል ማለት ነው። ድግምግሞሽ እንዳይሆንባችሁ እኔ ግን አንድ ቦታ ላይ ብቻ ገብቻውን የሰጧችሁ ላይ ትርጓሜውን ደምንድን ማለት ነው። እስኪ ተናገሩ፣ እግሮቹ በሩ በሚቆሙበት ስፍራ እንሰግዳለን። እስኪ እናንተ ተናገሩት፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። እኔ ሶስት ነገር ነው እግሮቹ በሚቆሙበት ስፍራ እንሰግዳለን። እኒህም ብቻ ተርጉሜ ስለ ቅዱስ ዑራኤል ደግሞ ትንሽ ነገር ብዬ ደና አደራችኋለሁ። የጊዜ ባለቤት እግዚአብሔር አምላክ እንዲባርከን መልካም ፈቃድ ይሆንልን። ምንድን ነው የሚለው ወንሰግድ ውስተ መካን ካለቆመ እግረ ዚነ የመጀመሪያው ስግደት እንደሚያመለክ ነው። ስግደት ለሰው ልጆች ከተሰጡት መንፈሳዊ ጸጋዎች አንዱ ነው አንዱ ነው። በማቴዎስ ወንጌል ምዕራፍ ስድስት ላይ የሰው ልጆች ሊያደርጓቸው የሚገባቸው አራት መሰረታዊ ነገሮች ተቀምጠዋል። የመጀመሪያው ምጽዋት ነው። ምንድን ነው ምጽዋት ማለት? ካለን መስጠት፣ ማካፈል፣ ማዘን፣ መራራት፣ ሰውን እንደራስ ራስ መመልከት። እየሰማችኋል? አለቀ አሁን ተመለውጠናል። ፈሪድ አርደናል። በግ አርደናል። ዶሮ አርደናል። ከማን ጋር በላ ነው? እናንተ ወቁ። መስቀልን አክብረናል። አሁን ያልኳችሁን ዝርዝሮች የበዓል መገለጫዎችን አድርገናል። ከልጆቻችን ጋር ወይስ ያበላናቸው ያበሉን ጋር ነው? ወይስ ደግሞ የሌላቸው መብላት እየፈለጉ የሌላቸው መልበስ እየፈለጉ የሌላቸው መጠጣት እየፈለጉ የሌላቸው ሰው ያላዘነላቸው፣ ግን ደግሞ ጊዜ የጣላቸው በተለያየ መልኩ ትናንት ድንኳን ደኩ ነው ቤታቸውን በራቸውን ከፍተው ይዘክሩ ያበሩ የነበረው ዛሬ ግን ዳቦ ዳቦ የሚሉ ልጆች የታቀፉ እናቶች፣ ልጄ በሐኪም እንዳልወስደው ብር የለኝም የሚሉ አባቶች የመሉባት ከተማ ላይ ነው ያለነው። የሚያዝን የሚራራ ልብ እግዚአብሔር ለሁላችሁ የሚያድለን አለ። እዚህ በላይ አልተረጉም። ባጭሩ የመጀመሪያው መመጽወት ነው ማካፈል ነው መራራት ነው ማሰብ ነው መገንዘብ ነው። በሚያልፈው ገንዘቤ የማታልፈዋል መንግስተ እግዚአብሔር እንዳገኝ ላካፍል የሚል አይምሮ ለሁላችሁ እግዚአብሔር ያድላችሁ። ሁለተኛው ጸሎት ነው። ምንድን ነው? ጻሎት ነው። መጸለይ ያስፈልጋል። መጸለይ ማለት ተናብቦ ምስለ እግዚአብሔር ከእግዚአብሔር ጋር መነጋገር ነው። ከማን ጋር ነገሩ? ከማን ጋራ? ከዚህ ጻሎት ማለት ከእግዚአብሔር ጋር መነጋገር። ይቀርታ ዓለማውያን ተሰብሳቢዎች ስብሰባ ሲገቡ ሞባይላቸው ምን አድርገው ነው? እኔ ዩቱብ ዛሬ ስላልተጠቀምኩ ነው። ዩቱብ በራሱ ይገዛ ስለነበረ እንዳጋጣሚ ስራ አልተጠቀምኩም ሞባይሌ። እንግዲህ ቅርታ ጠይቄያለሁ አይደል። እግዚአብሔር ከሁላችን ጋር ይሁን። ሁለተኛው ምንድን ነው አልኳችሁ? ጸሎት ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ይገርመኛል፣ ነቢዩ ሙሴ አምስት መቶ ሰባ ጊዜ በሰባት ደመና ውስጥ ከእግዚአብሔር ጋር ተነጋግሯል። እኛ ስንት ጊዜ ተነጋገርን ይሆን? ደህና ደርሽ ስንባል ደህና ደርሽ ደናደርክ። ስንባል ደናደርክ። ስጡኝ ሲል የለኝም። ጸሎት ዳዊት ገልጦ መጸለይ ብቻ አባታችሁን ማለት ብቻ አይደለም፤ ለድሆች እየሰጡና ድሆችን እያሰቡ ማለፍ በራሱ ትልቅ ጸሎት ነው። እየሰማችሁ ነው አይደል? የሰጠኝን አትንሳይ ማለት ትልቅ ጸሎት ነው አይደል? ትልቅ ጸሎት ነው። ሁለተኛው ጸሎት ነው። ከእግዚአብሔር ጋር መነጋገር ነው። ከሰው ጋር ተነጋግረን ውጤት ላናመጣ እንችላለን። መልስ ላናገኝ ይችል ይሆናል። ከእግዚአብሔር ጋር ግን ስለ ቃል ኪዳኑ፣ ስለ ቃሉ እግዚአብሔር ታማኝ ነውና ጸሎታችን እግዚአብሔር ይሰማል። አንድ ጥቅስ ብቻ ማቴዎስ ሰባት ሰባት ላይ ጎድጉዱ ወይ ትረሃው ነክሙ ሰአሉ ወይ ውሃ በክሙ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል። አንኳፍቶ ያልተከፈተለን ለምኖ ያልተሰጠው ማ ነው? ሁለት ጥቅስ ብሉይ ኪዳንና አዲስ ኪዳን አንደኛ ሳሙኤል ምዕራፍ አንድ ቁጥር አስር ላይ ሀና መሳሙኤል፣ ስማኝ አለችው። ምን በለኝ ይስማችሁ መዳን ያለ አድምጠኝ አለችው። ምን አለች? የአድምጣችሁ መዳን ያለ ቃሌን ተቀበል አለችው። እግዚአብሔር አምላክ ቃላችን ይቀበል። አዎ መጎዳቴን ተመልከት። ጉዳታችሁን እግዚአብሔር የላችሁ ሰው ያይ ከንፈር መጥቶ ነው የሚያልፈው አይደለ። ውይ ውይ ተጎርተ የል እንዲ ውይ ተጎርተ ሸል እንዲ ፍሬ ይገርመኛል የአንዳንድ የኢትዮጵያውያን። አንድ በጣም ትልቅ ግዙፍ የሆነ ሰው ታሞ አንድ ወር ይተኛል። እየሰማችሁ ነው አይደል? ከጊዜ በኋላ ሰማችሁና ሄዳችሁ ስታዩት አልጋ ላይ ተጣምቆ ሰውነቶ ውይ ውይ አቶ ከሪ አልቀ የለም እንዴ አደለ ምንነው አሁን ይሄ ማስደንገጥ ማስደንበር ነው ወይስ ደግሞ መጠየቅ ነው? እየሰማችኋል አይ፣ ስጋ ከንቱ ነው፣ ግድ የለም እግዚአብሔር ይማረ ነገ ሁሉ ነገር ወደ ነበረበት ይነበርኩ ግን የለም እናደርገዋለን። እንዲ ው አቶ ከሬማ አይ በቃ የቻይ ምን የያዘው አለ። እኔ ይገርመኛል አንዳንድ ጊዜ እኮ ወፍሮም ሲታይ ምን የያዘው ነው የሚባለው ነገሩን ይዘህ አረ ዝም ትላላችሁ። ወፍሮም ከታየ ኤች አይ ቪ ይዞት ነው የሚባለው። ቀጭኖም ከታየ ምን ይዞት ነው? ኤች አይ ቪ ይዞት። ሁለቱም እዚያው ላይ ነው ያለው። ሌላ መተርጎማ አቅቶኝ እንዳይመስላችሁ። እየሰማችሁ ነው። ግን በጣም የኤች አይ ቪ መድኃኒት የሚወስዱ ሰዎች ታውቃላችሁ አይደል? አው እንደገና ያንንም በሁለት አይነት መልኩ ይተረጎማል። ያ በጣም ሰውነታቸው ብሎ የሚያልቀማል እንደገና ደግሞ ወፍረው መድኃኒት ተስማምቷቸው የሚጓዘል። በአጭሩ በዚህ አይነት መልኮ ሰው ችላሉ። ለዚህ ነው መክሳትም ችግር መወፈርም ችግር ሆነ አሉና ጥቆናቸው እየሰማች መልካሙን አይምሮ እግዚአብሔር ለሁላችንም የሚያድረን። ስለዚህ ስማኝ አለችው ሰማት ነው መሰከረች ወሰማኒ ቃለ ስለት የልመናዬን ድምጽ ሰምቶኛልና ልጀለሱ ሰጥቸዋለሁ። ስሙንም ሳሙኤል ብየዋለሁ። ሳሙኤል ማለት እግዚአብሔር ሰማኝ ነው። እስኪያመስግኑት እግዚአብሔር ነው። እግዚአብሔር ይስማጥ። ወደ አዲስ ኪዳን እንምጣ። ያው አዲስ ኪዳን እንበላት የብሎ ኪዳን መሸጋገሪያ ያው እንግዲህ 15 ዓመት ብሎ ኪዳን ሊወገድ ሲቀር ነው መቤታችን ያገኘችው። ነገር ግን መቤታችን ደግሞ አዲስ ኪዳን አው መሰረት የተለየ ምስለ ሆነች ሀና እመማርያም የማቤታችን እናት ለመነች፣ ሰጣት። እግዚአብሔር ልመናዋ አሰማ። አለቀ። ስለዚህ የመጀመሪያው መመጾት ነው። ሁለተኛው ደግሞ መጸለይ ነው። ሶስተኛው ደግሞ መጾም ነው። አራተኛው መስገድ ነው። እዚህ ላይ ነው የወጣው፣ እንግዲህ ወን ሰግድ ውስተ መካን። እዚህ ላይ ነው ያለነው። አራተኛው ስግደት ነው። እንዲገርመኛ እኛ ብንሰግድ ሰዎች ነን

መላእክት ይለአክ ወነዛአንጎር ቦ ሰማያተ አው ረደ ዝናማተ ተስፋ ኩሎ ዓለም በደመና ውስጥ ለሚያነጋግር ነጎድጓዱን ለፈጠረ መብረቁን ለፈጠረ የክረምቱና የበጋው የፀሐዩና አ የጨለማው የቀኑና የሌሊቱ የህይወትና የሞት ባለቤት ለሆነው ለእግዚአብሔር፣ እግዚአብሔር መላእክት ይታዘዙለታል ይለናል። አንድ ነገር ልንገራችሁ። በአሁን ሰዓት ላይ አራዊት፣ እንስሳት፣ አእዋፋት፣ መላእክት፣ አጋንንት ለእግዚአብሔር ይታዘዛሉ፣ ሰው ግን አይታዘዝም። እየሰማች ይኖርን አለ አንደቃ አሁን መተርጎም አያስፈልገው፣ አያስፈልገው ስለምናውቀው ማለት ነው። እምቢተኛ ሆኖ የተገኘ ሰው ነው። ሁሉም ለእግዚአብሔር ይታዘዛሉ። እዚህ ማቴዎስ 8 ላይ አጋንንት ወደ ያዛቸው ሰዎች ሲሄድ አጋንንት እግዚአብሔር መዳን ኢየሱስ ክርስቶስ መድኃኔዓለም ያውቁታል። ስለዚህ ያውቁት አንተን አግሬቱ ኢየሱስ አሉ። አጋንንት እኮ ናቸው። ውጡ ካልከን እንወጣለን፣ ኑሩ ካልከን እኖራለን። አንተ ኑሩ ካላልከን አልከን ያላንተ ፈቃድ መኖር የሚቻለው ማንም የለም። አይ ከሰዎች ደም ውጡና ሂዱ ሲላቸው ወዲያውኑ አጋንንት ከሰዎች ደም ወጠው ወደ እሪያ ላይ ሄደው አረፉ። የሰው ልጅ ብዙ ዘመን የተሸከማቸውን አጋንንት እሪያ መሸከም እሪያ ማለት አሳማ ማለት ነው። አሳማው መሸከም አቅቶት ባህር ውስጥ ዘሎ ገባ ይላል። የሰው ልጅ የተሸከመውን ጋኔን አራዊት አይሸከሙት፣ እንስታት አይሸከሙት። ለዚህ እኮ ነው እርስ በርሳችን የምንበላ ነው። እየሰማችሁ ይማርና። ስለዚህ መመጾት መጸለይ መጾም መስገድ ለሰው ልጆች የተሰጡ ትልቅ ጸጋዎች ናቸው። እስኪ ቆጠሯቸው። ምን ምንድን ነው በመጽት? ምንነው? ዝም አላችሁ። መጾም መስገድ አለቀ። ስለዚህ እንኳን እኛ መላእክት ይሰግዳሉ። መላእክት የሚሰግዱት ለራሳቸው አይደለም። ለእኛ ምሕረት፣ ቸርነት፣ በጎነት፣ ደግነት እግዚአብሔር እስከሚሰጥ ድረስ ቅዱስ ዑራኤል፣ ቅዱስ ሚካኤል፣ ቅዱስ ገብርኤል አው ይሰግዳሉ ነው የሚለው። እና አሁን ወደ መሰረታዊ ትምህርታችን ደሞ ስንመጣ ወንሰግድ እንግዲህ እንሰግዳለን ነው። ግን ሕፃናት ቢሰግዱ፣ ወጣቶች ቢሰግዱ፣ አረጋውያን ቢሰግዱ ምን ያስደንቃል? የሚያስደንቀው አንፈራጠ ወሰገድ ወልደ መከል ወልደድ ይላል በኤልሳቤት ማህፀን ያለው ዮሐንስ በድንግል ማርያም ማህፀን ላለው ለመድኃኒዓለም ፍጡሩ ለፈጣሪው፣ በማህፀን ያለው በማህፀን ላለው ሰገደ። እስኪ ያበስሉት መድኃኒዓለም። ይሄ ነው የሚያስደንቀው የሚያስደንቀ። ስለዚህ ወንሰግድ። አሁን ባጭሩ ግን መስገድ ይገባናል አይገባል? ይገባናል። ለእግዚአብሔር የአምልኮ ስግደት ለቅዱሳን ደግሞ የጸጋ ስግደት ለኛ ደግሞ ለእርስ እርሳችን የመከባበር ስግደት። እንደምን አደርክ እንደምን አደርክ እንደምን ዋልክ። ይገርመኛል። እኔ አንድ ጊዜ ከታቦታት እንኳን አንማርም። እዚህ ጎሮ አደባባይ ላይ እየሰማችሁ ነው አይደል? ታቦታት ሲለያዩ እንዲህ ይላሉ አይደለ? አለመታደል እኮ እንደው ሰው ቢሰግድስ። በባህሪው ንግበር ሰብአ በአርአያነ ወበአምሳሊነ በአርአያችን እንደ ምሳሌያችን እንፍጠር ተብሎ በኦሪት ዘፍጥረት ምዕራፍ ቁጥር 26። በራሱ በአርአያው በአምሳሉ የተፈጠረ ሰው ክቡር ፍጥረት ስለሆነ ወኩሉ ዘተፈጥረ ለመፍቅደ ነላሚያ በወይም እኒሆሙ ለምህሩ ወወይም እኒሆሙ ለተገብሮ ሌላል ባይራሳ ለአንክሮ ለተዘክሮ የሰማይ ርቀቱ የምድር ስፋቱ የአንበሳ ጉልበቱ የነምር ቁጣው የዘንዶ ዝማኔው የጅብ ጉልበቱ የድመት አዎ፣ እንደገና ደግሞ ለስላሴዋ የአይጥ ክፉነት። እንደዚህ ሁሉ ነፍሳት እያንዳንዳቸው ባህሪ ያላቸው፣ በሁሉም ግን ለማን ይሰግዳሉ? ንገሩኝ እስኪ። ለእግዚአብሔር ይሰግዳሉ ሁሉ። መቼም ሰው ሌላ ከሆነ ምን ይባላል? አይጥ ነው ይባላል አይደል? እንደዚህ ነው ይባላል። አይጧ እንኳን ለዚያ ትሰግዳለች፣ ፈጣሪዋ ነዋ፣ አይረሳትማ። ሙሴን አንድ ጊዜ ወደ ግብፅ ሲልከው። ለመሄድ ጨነቀው። በትሩን ምልክት አደረገን አላቀ። በመጨረሻ ላይ ደግሞ ሊሞት ሲል ሞት ፈራ። ለምፈራ የልጅ ጉዳይ የልጆች ጉዳይ የሚስቴ ጉዳይ ጨነቀኝ። ማን ያበላቸዋል፣ ማን ያበላቸዋል፣ ማን ያኖራቸዋል ብዬ ነው አሉ። ባህሩም ተዋለው። ትናንት ግብፅ ለመሄድ ነው፣ አሁን ግን ባህሩም ተዋለው ሲመጣው ደረቀ። ደንጋዩም ተዋለው ከሁለት ተከፈለ። ከውስጡ ትላለህ ይህን ትል ድንጋይ ውስጥ የሚመግበው ማነው? አለው። አንተ ድንጋይ ውስጥ ያለን ትል የምመግብ የአንተ ልጆች እረሳቸዋለሁ። ለሆን ዘመን ደሷል ድና ሞታ ነው። ግን እንደው አንድ ጥያቄ በማርያም ጠይቃችሁ አሁን እግዚአብሔር፣ እዚህ ጋ መቶ ሙቱ ቢላችሁ እሺ ትላላችሁ? ነገሮች በማርያም ትላላችሁ። ጌታ ሆዬ አንድ ቀን መልካም ለመስራት መልካም ጥሩ ነበር። በነገራችን ላይ ዘመን ለውጠናል። ስንለውጥ ግን ከእድሜያችን አንድ ዘመን እንደ አንድ እድሜ አንድ እድሜ እንደ ቀነስን ታውቃላችሁ አይደል? እንቀን ዘመኑ ቁጥር ጨምሯል። አስራ ሰባት ወደ አስራ ስምንት ወጥቷል። የእኛ ደግሞ አንድ ቀንሷል። መሸሚ ሁኔታ ይዝን እንግዲህ ጥሩ አድርገውም ጥርጥር አድርገው እንዳስተማራችሁ አውቃለሁ። የሰማችሁ ነው አይደል? አዎ። ስለዚህ ማወቁን እና ማስተዋሉን እዚያ ለሁላችንም ያድለን። አሜን። በሩ እግዚአብሔር ያድለን። ሄዳ ነው ሄደ ቦተ ነው ባጭሩ። ስለዚህ እግሮቹ በቆሙበት ማለት የመጀመሪያው ምንድን ነው? ገነት ናት። ምንድን ናት? ገነት። እግዚአብሔር ምን ይላል? ከእሑድ ጀምሮ እስከ ሐሙስ ድረስ እግዚአብሔር የተለያዩ ሥነ ፍጥረታትን ፈጠረና ዓርብ ላይ ግን ሄደና ያው እንግዲህ ወደ ያ ብንለው ቀራኒ የቴሄር ቀራኒ መካነ ተፈጥሮቱ መካነ መቃብሩ ለአዳን ወመካነ መስቀሉ ለክርስቶስ ይላል የመቃቢስ ዘገዳ መሆን በአጭሩ ቀራኒዮ አንድፍኝ አፈር መድኃኒዓለም አነሳና አዳምን ፈጠረው። እዚያ ላይ ቆመ የመጀመሪያ የቆመበት እዚያ ገነት ላይ ናም ማለት ነው። ቀጠለና ደግሞ የቆመው ገነት ላይ ቁሞ አዳምን ፈጥሮ እንዲኖር አድርጎት እንዳያጠፋ እንዳይበድር፣ እግድ እንዳያበርስ፣ እንዳይጥስ ይልቁን ምን ደግሞ እንዳይበድር ያደረገው እንደ ሰባቱ ዓመት አለ አዳም ትእዛዘ እግዚአብሔር ከሰባት ዓመት በኋላ ትእዛዙን ቢጥስ ከሰማይ ሰማያት ወርዶ ከድንግር ማርያም ተወልዶ ሰላሳ ሶስት ዓመት ከሶስት ወር በዚህ ዓለም ከተንከራተተ በኋላ አሁን መስቀል አክብረናል። ግን እንደ መስቀሉ መስከረም አስራ ሰባት ቀን ቁፋሮ ጀመረች፣ መጋቢት አስር ቀን ወጣ። ይሄ ቀላል ነው መናገሩ፣ ግን መተርጉማን፣ ይሄ ነገር መስቀሉ ስታዩት ብዙ መከራ ለማግኘትም ብዙ መከራ አይታለች እሌኒ ንግሥት። ቁፋሮውም በጣም በጣም በጣም ብዙ ጭንቀት፣ ብዙ መከራ አሳይቶ መጋቢት አስር ቀን ግን ከብዙ መከራ ከብዙ ጣውረድ በኋላ የጌታ መስቀል መጣ፣ ወጣላ። ሲወጣ ዓለምን በብርሃን ሲያጥለቅለቅ ሲያጥለቀልቀው፣ አዎ ይሄዋ የጌታ መስቀል አለች። እኛም ደግሞ ይሁዋል እስኪያመስግኑት መድኃኔዓለምን ተሰራ አለ። ወዳጆች ዝሙላ አይደለም፣ ለዚ ለ33 ዓመት ከሶስተር በዚች ዓለም ላይ በዙ መከራ ዝም ብሎ አይደለም፣ እንደ መስቀል ላይ ተጠናቀቀ እንጂ በህፃንነቱ በስደት እንደገና በአስተምሮቱ እንደገና ደግሞ በዚያ በገና በቆሮንቶስ በሁሉም መከራ አይቶ ቀራንዮ ላይ መጨረሻ ላይ ግን እግሮቹ መስቀል ላይ ቆሙ፣ መስቀል ላይ ቆሙ። ይህንን ነው እንግዲህ። ትርጓሚያችን ምን ይላል? እችን ልንገራችሁን፣ አደራደሩ ልበላችሁ። የጌታችን የእግሩ የእግር የሚቆምባት ወይም እግሩ የሚቆምባት መንግስተ ሰማያት ናት ለጊዜው እንጨት ነው አንድ እንጨት ወደ ላይ ቆመ ሁለተኛው እንጨት ተጋደመ ይህን ነው እንግዲህ አንድ ብር መስቀል ይህ በመስቀል መስቀል መስቀልን በመስቀለኛ ቦታ አስቀምጥ የተባለው አጤን ዘራ አይቆም መጀመሪያ መስቀል በመላእክት ክንፍ ነው የተሳለው በምን ክንፍ እጃችሁን ስትዘረጉት የመላእክት ክንፍ ይመጣል አይደለም ሲወጡና ሲወርዱ ምን እየሰሩ ነው መስቀል ነው አይደል የብርሃን መስቀል ነው ማለት እሽን እንቀጥል ቀጥሎ ደግሞ ሰው የተፈጠረው ደግሞ በምንድን ነው በመስቀል ቅርጽ ነው አይደል ስለዚህ መስቀሉን በመስቀለኛ ቦታ አስቀምጥ ማለት ሲጀመር ሰውም የተፈጠረው በመስቀል ቅርጽ ነው ስለዚህ ሰውን ለማዳን በሰው ቅርጽ መስቀል ላይ ወጣና መድኃኒዓለም ግንባሩ ደረቱ እግሮቹ እጆቹ ተወቅተው 6636 ክፍል ተገርፎ በመስቀል ላይ ስጋው ተቆርሶ ደሙ ፈሶ አለምን አዳና አመስግኖት ይሄንን አምላክ ይሄ ነው እንግዲህ ስለዚህ አሁን ምንድን ነው እግሮቹ የሚቆሙበት ከተባለ፣ የመጀመሪያ ቀራንዮ ማለት ነው። ማን ማለት ነው? ቀራንዮ ማለት ቤተክርስቲያን ማለት ነው። ቀራንዮ ላይ ስጋው ተቆርሳል፣ ደሙ ፈሷል። እዚሽ ቤተክርስቲያን ላይ ደግሞ ስጋው ያታደላል፣ ደሙ ይታደላል። በዚሽ ቤተክርስቲያን እንድንቆም ያደረገ አምላክ የተመሰገነ ይሁን። አትጠራጠሩ፣ ይመናል። ልንገራችሁ እዚሽ ቤተክርስቲያን በቅንነት በመልካምነት በበጎነት መጣችሁ ቆርባችሁ ጸበል ጠጥታችሁ መጽታችሁ ተሳልማችሁ ከሄዳችሁ ነገ ገነት፣ ከነገ በኋላ መንግስተ ሰማያት የእናንተ ናት። ስለ ቃል ኪዳኑ ክብርና ምስጋና ለመድኃኔዓለም። ስለዚህ እግሩ በሚቆምበት ወይም እግሮቹ በሚቆም በማለት የመጀመሪያው ቀራንዮ ነው። ቀጥሎ ገነት፣ ከዚያ መንግስተ ሰማያት ነው። አሁን ላይ ግን ቤተክርስቲያን ናት። እየሰማችሁ ነው አይደል? ቤተክርስቲያን ናት። ይቀጥልና ወንሰግድ ውስተ መካን ናሁ ሰማይ ናሁ በኤፍራታ በኤፍራታ ተወልዶ አየኑ ይለናል። ይቀጥልና ደግሞ ወረከብናሁ ውስቶ መገር ያ የሚለውን በበረት ውስጥ አገኘነው። ተወልዶ እናቱ ደግሞ ቅጠል ልርሰው አየነው። በኋላ ደግሞ ቀራንዮ ላይ እንጨት ላይ ወጡ አየነው። አያችሁት? ትናንት በበረት አየነው ቅጠል ለብሶ፣ ዛሬ ደግሞ መስቀል ላይ በእንጨት ተጠርጦ አየነው። አያችሁት? ፍቅር ይህን ነው። ይቀጥልና ደግሞ ምን ይላል መሰላችሁ? የሚገርም ነገር ነው እና ናሁ ንአርግ ኢየሩሳሌም ወደ ኢየሩሳሌም እንውጣ ይርቁንም እግሮቹ በኢየሩሳሌም አንፃር ቆሩ ይልና ከኢየሩሳሌም ወጣ ምላ በምትገኝ እግዚአብሔርሰ ንጉሥ ወ ቀርመ ዓለም ወገብረ አንድም እግዚአብሔርስ ከዓለም አስቀድሞ ንጉሥ ነው፣ በማይከለ ዓለምም ንጉሥ ነው። ዓለምን ለማዳን ማይከለ ዓለም ኢየሩሳሌም ወጣ ብላ በምትገኝ በቀራንዮ ሁለት እግሮቹን መስቀል ላይ አድርጎ አው ስጋውን ቆርሶ ደሙን አፍሶ ዓለሙን አዳነ። ክብርና ምስጋና ለመዳብ ያለኝ ይነው ይነግር። ስለዚህ እግሮቹ ለቆሙበት እንሰግዳለን ማለት ስጋው የተቆረሰበት ደሙ የፈሰሰበት መስቀል አንደኛ ቦታው ቤተ ክርስቲያን ሌላው መስቀሉ በደማችን በሕይወታችን በልብሳችን በእጃችን በአእምሯችን በህሊናችን፣ አምስት ነገር ተቀርጾ እናመሰግነዋለን። ስንት ነገር? አንደኛው አንደኛ ቆሮንቶስ ምዕራፍ አንድ ቁጥር 18 ላይ የመስቀሉ ቃል ላላመኑ ሞኝነት ላመን መድኃኒት ነው። መድኃኒት መሆኑን አምነን እንሰግዳለን። ምን መሆኑን ያድርግልን፣ መድኃኒት ያለ እስኪ አመስግኑት። አንደኛው ይህ ነው መድኃኒት መሆኑ። ሁለተኛው ቆላሲስ ምዕራፍ አንድ ቁጥር 18 ላይ ወገብረ ሰላም በመስቀሉ በፈሰሰው ደሙ ሰላምን ሰጠን ብለን መስቀሉን ሁልጊዜም እናባሰ አለን እናምናለን። ሁ ሰላም የሚገኝ በመስቀሉ ነው ብለን ስለዚህ መስቀል ሰላም ነው ማለት ነው። እስኪ ነገሩ መስቀል ምንድን ነው? ሁለተኛ ሦስተኛው ክልጵስ ስ ና ሁለት ላይ ፊታችን ላይ የነበረው ጨለማው የተገፈፈ ዲያብሎስ የተወገደ መንገዳችን ይዞ የነበረው አዎ ሳጥናኤል ሰይጣን የተወገደና መልካሙ መንገድ የተገለጠልን መንገድ ጠራያችን ዮሐንስ መጥምቅ ማለት አዎ የክርስቶስ መንገድ የጠረገ ብለን ስንናገር መስቀሉ ደግሞ የእኛን ህይወት ያስተካከለ ዲያብሎስን ከመንገዳችን ላይ ጠርቆ ያስወገደ የጠላታችን መቀጥቀጫ ነው። እስኪ አመስግኑት። ይህንን ነው ሶስተኛው ተኛው እነ ገላትያ ምዕራፍ ስድስት ቁጥር አስራ ስድስት ላይ የምንመካበት የክርስቶስ መስቀል ነው። የማን መስቀል ነው? አው ፈረሰኞቹ በረሰ በፈረስ ባለሰረገላዎቹ በሰረገላ፣ ባለ ጦሮቹ ባለ ጉልበቶቹ በጉልበት፣ ባለ ሀብቶቹ በሀብት፣ ባለ ስልጣኖቹ በስልጣን ይመካሉ። እኛ ግን ሁሉን በሚሰጥ በእግዚአብሔር እንመካለን። እስኪ መስሎት እግዚአብሔር ይሄ ነው የመጨረሻው ላይ አስራ ሁለት ላይ ትዕግስትን በሚያድን በመስቀል እንመካለን። እስኪ ተናገሩ። ምን በሚያድር ምን በሚያድር ይበቃኛል። እንደው በነገራችን ላይ በዚህ ዘመን እንደው ብር አጠፋው፣ ተው ግዴ ነው እንደው ከኛ ላይ እየጠፋ ምንድነው፣ ንገሩ ይስ ትዕግስትን ትዕግስት